እሱ ሊሆን ይችላል። ምክንያቱም እኛ መስጋቱ ደግሞ የተጋቡ ናቸው ሱነውእሷ ጋ ብሎ በሄደ ሰዓት ሌሉ ቤት ነው ሲያደር የነበረው። የሚገርምሽ ነገር ይ ነገር አረጋግጠናል። አዎ አያደርገውም። አሁን ይሄ ልጅ ምንድን ነው? ሊረዳት ፈልጎ ነው እህቱ እንደ እህቱ አይቷት ሊረዳት ፈልጎ የተጎዳሽ ናት ብሎ ነው ሊረዳት ፈልጎ የነበረው። እንግዲህ ይሄ ነገር ወደዛ ሳሄድ ብቻውን እዚህ ከእናንተ ጋር ሆኖ ነበር መርዳት ያለበት። የናሄና ይህና የውብየ ጉዳይ እዚህ ደርሷል ማለት ነው። እንግዲህ ትናንትና ናሆም ናሂ እንደተናገረው እንግዲህ እኔ አልነበርኩም ገንዘቧን እየበላኋት እኔ አይደለሁም ብሎ እስከሚያለቅስ ድረስ እያየነው ነበር ማለት ነው። እና በመጀመሪያ ደረጃ እኔ በልጅቷ ነው የምፈርደው። ማርያምን ነው ምላችሁ፣ ልጅቷን ይችን የፊጥኝ አስሮ መግረፍ ነበረ። እውነቴን ነው ምላችሁ። አንድ ሰው ወይ በቪዲዮ ኮል አላወራችሁ፣ ወይ ምን አላለችው እና ገንዘቡ አልካ አሁን እየዬ ብላ የሰው ትዳር ሁላ የምትበጠበጥ ይችን የፊጥኝ አስሮ ወደኋላ መግረፍ። እውነቴን ነው እ የእሷ ቤተሰብ አንድ አካል በሆን እንደዛ ነበር የማደርገው። እና ምክንያቱም ባለጌል ሰራ ነው እንደሄደችው ወንድ ትጀናጀን ነው እንዲ ሰርታ አገሯ ስትገባ መርጣት ታገባ እና ዋናው ነገር ግን እንግዲህ እነ ሱራፌል ዛሬ እናታቸውን ይዘው መጥተዋል ማለት ነው። ነገሩን እናታቸው ታውቅ ነበረ እንግዲህ አንቺን በነገርሽኝ መሰረት ልጅቷን ቤት ድረስ ይዘን ሄደን፣ ይኸው የተደረገው የተፈጠረው ይህ ሁሉ ነው። ግን ደግሞ ናሂ ችግሩን አልፈጠረም። የእሱ ሲም የነበረ ጓደኛው የሚጠቀምበት ነበር። እና የገዛ ጓደኛው ነው እንደዚህ ያደረገው። ትናንትና የለቀቀው ቪዲዮ አይተሻል እና እያለ ሱራፌል ያስረዳል። እናቱ እንግዲህ እናቱም እንግዲህ ለውብዬ ትልቅ ሰው ያስፈልጋታል። ምክንያቱም ውብዬ አሁን በጣም ጥሩ ደረጃ ላይ አይደለም ያለችው። የሚመክራት ሰው፣ ወደ ትዳሯ እንድትመለስ የሚያግዛት ሰው፣ ጭንቅላቷን የሚያረጋጋ ሰው ያስፈልጋታል። በጣም ተጎድታለች ብለዋል እናታቸው። እንግዲህ እነሱ ሱራፌል እናት ማለት ነው። በጣም በጣም እኔ ውብዬ ናት ዜ መል የምታሳዝነኝ ናሂም አይደለም ያሳዝነኝ ናሂ ምን ይሆናል፣ ወንድ ነው እሱ፣ ምንም አይሆንም። ይቺ ልጅ አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ በትዳሯ በቤቷ በቃ ባሌ ነው፣ ባልም፣ ወንድምም፣ እናትም፣ አባትም አድርጋ አገር አቋርጣ ነው። እዛ ሀገር እንግዲህ አስባችሁታል። ከዛ ሀገር ወንድ ጠፍቶ እዚህ ሀገር መጣ እንደ ወንድም፣ እንደ አባት፣ እንደ ባል ብቻ እንደ ሁሉ ነገር እሱን አስበልጣ ሄዳ፣ ይሄ ልጅ እንግዲህ በዚህ መልኩ እንደዚህ ሲያደርጋት ምን ያክል ልቧ እንደሚሰበር ሴት የሆነን ሁላ ይገባናል ብዬ አስባለሁ እና እኔ በጣም ነው ያሳዘነችኝ፣ ውብዬ ናት ያሳዘነችኝ። ሌላው ሁሉም ምዳው ገብስ ነው። ይች ግን ማናት? ቃል ምንድን ነው ስሟ ደግሞ አያዝልኝም። እሷ ግን እውነቴን ነው ምላችሁ የእሷ ቤተሰብ አሁን እነሱ ራፌል የእሷ ቤተሰብ ነን ብላችኋል። እንደው እኔ የእሷ ቤተሰብ ብሆን እውነቴን ነው ምላችሁ ይችን በርበሬ ነበር ማጠ በርበሬ ማለት ነው። እንዴት ቆየ? የፈለገ ነገር ቢሆን ሰው እንዴ አንድ ቀን እንኳን በቪዲዮ ኮል ሳያላወራውን ሰው እንዴት ነው ቤት የሚሰራ ገንዘብ የሚልከው? እንዴት ምንነቱን አውቃ? እንዴ ሰው እኮ የሚፈልግሽ ከሆነ እኮ አንድ ወንድ ከቤተሰቦቹ ያስተዋውቅሻል፣ ከወንድሙ ያስተዋውቅሻል፣ ከሆነ ነገር ያስተዋውቅሻል፣ ከሆነ ነገር ያስተዋውቅሻል። እንደዛ ነገር እንጂ ዝም ብሎ እንደዚህ እኔ እንጃ ምን አይነት ልጅ እንደሆነች እራሱን ያላቅም። እውነቴን ነው የምላቸው እኔ በጣም ያናደደችኝ ልጅቷ ናት። ገንዘብ ላኪዋቸ የማዳም ቅመም ተብያ ማለት ነው። ይቺ የማዳም ጫማ ናት እንጂ ቦቲ ምን ቅመም ናት? ይቺ የሰው ቦቲ አይሚሮ አንዳለች ጭንቅላቷ ጫማ የሆነ ማለት ነው። እንዴት ነው የማታስበው? በዚህ ሰዓት ብዙ ሰው እያስተማረን ነው። ሳሚ ይለፈልፋል፣ አብር ሸቄራው ይለፈልፋል፣ ምን የማይለፈልፋል ብዙ ሰው እያስተማረን ነው። ገንዘባችሁን አትበሉ፣ በዚህ መልኩ አትላኩ፣ እንደዚህ እንዳታረጉ፣ የሚጀነጅሯችሁ ሰዎች አትመኑ፣ ብዙ ነገር ይሉናል፣ ይመክሩናል። ግን ታዲያ ይህቺ ቦቲ ቦቲ ናት እንጂ ቦቲ የማይገባት ማለት ነው። ቦቲ የጎማው ቦቲናት እውነቴን ነው የምላችሁ፣ በጣም ያናደደች፣ ሄዳ የውዬን ትዳር በጠበጠችው፣ ውብየን አስለቀሰቻል። የእሷ ለእሷ ይስጣት። ሌላ ይባላል መቴን ነው። እኔ በጣም ነው የተናደድኩት። በጣም ማለት ነው። ገንዘቡን ራሱ ባይመልስላት እኔ ምንም አላዝንላትም። መመለስ ራሱ የለበትም። የራሱ ጥፋት ነው፣ የራሱ ጥፋት ነው እንዴ! ላኪልኝ ሲላት አንድ ሰው እኮ ዝም ብሎ ገንዘቡን አንስቶ የሚልከው እ ዝም ብሎ ከማዳም አጥር ላይ ነው እንዲሸምጥጣ የላከችው። ምንም ስትልከው ምንም ያልመሰላት፣ አሁን ለምን አንገበገባት? ያኔ ነበር እንጂ ማሰብ ቢበላኝስ እንዲህ የልጅ እኮ ምንም ነገር ምኑንም አላውቀውም። እንዴት በዚህ ደረጃ ይሆናል ምናምን እንዴ ሰው እንዴት እንደዛ ሳያስብ ተንጠንጥሎ ሄዶ ሰው ትዳር ላይ እንደዚህ ይገባል? በጣም ነው የሚገርመው፣ በጣም ነው የሚያሳፍረው፣ በጣም ነው የምታሳፍረው። እውነት ችል ወደፊት ራሱ ለሚያገባ ትላኝለት። እውነት ነው የምላችሁ። እና የዋህ ስለሆነች ነው ምናምን፣ አረ የዋህ የዋህ የፈለገ የዋህ ብትሆን አንድ ሰው ስታወራው በቪዲዮ ኮል ሳታወራው ወይ ቤተሰቦቹ ሳያስተዋውቅህ ወይ የሆነ ነገር ሳታይ ወይ የሆነ ነገር ሳትሆን እንዴት ነው ገንዘብ ክናንስ ተከቦር ሳምትልከው ይሄ ሞኝነት ነው ጅልነት ጭንቅላት ያኔ ጭንቅላቱ አይሰራም ይሷል ያኔ ቦቴ ስለሆነ ማለት ነው እና ቦቴ ራሷ ይበዛባታል እውነት ነው ቼ ምን አባት ብዬ እንደምሳደባት እኔ እንዲሁም፣ ወይም ያጠገቧ ቢሆን እኔ ቦቻ ጭቃት ነበር። ያቺ ዝንባንጀት ሄዱ ደግሞ ማለት ነው። በጣም ነው ያናደደችኝ እሷ ራሱ ማለት ነው። ለውብዬ በውብዬ በኩል ሆና ትንሽ አስደስታኝ ነበረ ነው፣ መጨረሻ ላይ ብቻዋን ትተዋት ዘራፍ ብለው ከእሱ ጋር አብረው ሄዱ ማለት ነው። እሺ እሱ ስላጣራ ነው ብሎ ወደ ልጅቷ ተጠጋ፣ ልጅቷን ይዞ ከቤት ወጣ አይደል? ናሂ ሄሉ ተብያው ምን ቤት ስለሆነች ነው ለምንድን ነው ከውብዬ ጋር ያልቆመችው? ለምን ከውብዬ ጋር አልቆመችም? ተረጋጊ፣ የሆነ ነገር ሊኖር ይችላል። ያንን አረጋግጦ እስኪ እናያለን፣ መጨረሻው እናያለን ያለን ምናምን እያችሁ ውብዬን አታረጋጋም። ውብዬ እኮ እግዚአብሔር ረድቷት ነው፣ እንድኮ ሞታ ነበር እኮ ከናልጃው ማለት ነው። እና በጣም ነው እኔ እኔ እንደ ውብዬ አሳዝነኝ ምንም የለም እና እንግዲህ የእነሱ ራፌል እናትም ያሉት ለውብዬ ነው ያዘኑት። ውብዬን ገንዘቧን ስታገኝ ውብዬን እንድትከሳት ብለዋል። አገኘችም አላገኘች እግሯ ላይ ተደፍታ እያለቀሰች ይቅርታ ልጠይቃት ይገባል። አቶን አሁንም እያለቀስክ ስትመጣ መጣ ይታየኛል ብለው ነበር ውብዬ ማለት ነው። ከቤት ያንድረ ጥርግ አድርጋ ስታስወጣቸው እያለቀስክ ትመጣታለህ፣ ልጆችን እንዴት እንደማሳድጋቸው አሳይሃለሁ ብለው ነበር እና አሁን ላይ ውብየ ሰው ያስፈልጋታል። እውነት የሚያረጋጋት አይዞሽ የሚላት ከጎኗ የሚሆን ምናምን። ባለፈው የለቀቁት ቪዲዮ አይታችሁ ከሆነ ልጃቸውን እንደዛ አባዬ እያለ እያለቀሰ ማለት ነው አንጀት ነው የሚበላው። እውነቴ ነው ወይ በስመአብ። ባለ ትዳሮች ልጅ ያላችሁ ሰዎች ለምንድን ነው እንደዚ አይነት ነገር መሰሉ? በጣም ነው የሚያስጠላው እውነት። እንግዲህ የነ ሱራፌል እናት እንዳሉት ጉዳዩን እነሱ ይዘውት ያው በድጋሚ ስንመለስ ውብይና ናሄ ታርቀው እናያለን ብዬ አስባለሁ። እንግዲህ ውብዬ እግዚአብሔር ይቅርታ ልብሽ ስጥሽ ነው ምለው አው ተጎድተሻል፣ ልብሽ ተሰብሯል፣ ተጎድተሻል፣ ተንገላተሻል፣ ታመሻል፣ ራሽን ስተሾት ብታል ገብተሻል ብቻ ብዙ ነገር አሁ እንዲ በዛሬ እናንተ በስጋው ደግሞ የተገባችሁት በጣም ያሳዝናል፣ በጣም ያሳፍራል። እንደገና ደግሞ እሱ እዚህ ጋር መጥቶ ምንም ነገር አላደረግኩም እውነታውን ጋ ነው ያለውን ሷን የቀረብኳት ለማጣራት ነው። በዚህ ወጥቶ በዚህ ወርዶ አሸሸገዳሚ ምን ምናምን እንግዲህ እና ይህም ማለት ነው። የፈለገ ነገር ቢሆን ልጅቷን እኮ እዛው አድርገ ማጣራት ትችል ነበር። ውብዬ ከቤት ውጣ ስትልህ እንኳን እራሱ አይ ውብዬ እችልጅ ከዚሁ ትሁንና ነገሮችን እናጣራ፣ እባክሽ ተረጋጊ። እኔ ከእሷ ገንዘብ አልብ ስልኩ በቃ እኔ ማጣራት አለብኝ። እሷ ጋ ያለውን ፋይል ተቀብዬ ማየት አለብኝ። ማን ነው እንደዚህ ሲያደርግ የነበረው ለመጠየቅ ትችል ነበር። ለማንኛውም እንግዲህ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።